ሰላም ጤና ይስጥልኝ ውድ የአራተኛ ክፍል ተማሪዎች፣ ይህ ምዕራፍ ዘጠኝ የመጨረሻው ክፍል ይሆናል። ስለዚህም የአመቱን ትምህርት ማጠቃለያ እና የመጨረሻው ክፍል ይሆናል። በዚህ ክፍል ሁለት ሶስት ነጥቦችን እናይና ወደ ማጠቃለያ መልመጃው በቀጥታ አገባለሁ። አንድ ምሳሌ የተሰራቻለች ለማስረዳት፣ ለሁለት አትክልተኞች ለሐሰን እና ለለማ እኩል ብዛት ያላቸው ችግኞች እኩል ብዛት ያላቸው ናቸው። ልብ በሉ ተሰጣቸው እና ተቆጥሮ ተሰጥቷቸው። ሐሰን ችግኞቹን ተክሎ ለመጨረስ ሁለት ሰዓት ከ30 ደቂቃ ወሰደበት። ለማ ደግሞ አንድ ሰዓት ከ45 ወሰደበት። ከሁለቱ አትክልተኞች አነስተኛ ጊዜ የወሰደበት ማን ነው? በጣም ቀለል ካለቿ ዙራችንን እያከረር እንሄዳለን። በነገራችን ላይ እጅግ ጠቃሚ የሆነ ፖይንት እነግራችኋለሁ። ተከተሉኝ እጅግ ትደመሙበታላችሁ፣ ትገረማላችሁም፣ ትጠቀማላችሁ እና እዚህ ይሄን ክፍል እኔና ወደ ሂደቱን ይሄን እናየዋለን ማለት ነው ምንድን ነው የምነግራችሁ እመጣበታለሁ። አሁን ይሄ ምንድን ነው? ይሄ ቀላል ነው። ሀሰን የወሰደበትን በምን ገልጾታል? በሰዓትና ደቂቃ ሚክስ አድርጎ አቀላቅሎታል እና የለማን ደግሞ በደቂቃ አድርጎታል። ሁለት አማራጭ አለን። የመጀመሪያው አማራጭ ሰዓትና ደቂቃውን በደቂቃ ብቻ መግለጽ ይኖርብናል። ሌላኛው አማራጭ ደግሞ አንድ ሰዓት ከአርባ ሁለት ማለት ስንት ሰዓት ከስንት ደቂቃ እንደሆነ መቀየር ይሆናል ማለት ነው እና እንግዲህ የሚቀለን በደቂቃ ዝም ብለን እናወዳደራቸውና ሐሰን ሁለት ሰዓት ተኩል፣ ሁለት ሰዓት ከ30 ደቂቃ ማለት ነው ወሰደበት ማለት በደቂቃ ስንገልጸው ሁለት ሰዓት ማለት ስንት ደቂቃ ነው? 120 ደቂቃ። 120 ደቂቃ ሲደመር 30 ደቂቃ 30 ደቂቃ እንደምራለን። 120 እና 120 እና 30 150 ደቂቃ። በቃ ባጭሩ የሐሰን 150 ሆነ፣ የለማ ደግሞ 142 ሆነ እና ከሁለቱ አትክልቱን አነስተኛ ሰዓት የፈጀበት ማን ነው? ለማ አነስተኛ ሰ እዚህ መካከል የሚገባው ምልክት በደቂቃ ደረጃ የሐሰን ደቂቃ ይበልጣል። ቶሎ በመጨረስ ደረጃ ለማ ቶሎ ጨርሷል ማለት ነው። ለማ ቀልጠፍ ያለ ሰዓት ሂደት ሂዷል እንላለን። በጣም ጥሩ እዚህ ጋር ከቀበሌ 01 ወደ ቀበሌ 09 ጽህፈት ቤት ለመሄድ ሁለት አማራጭ መንገዶች አሉ ይላል። እሺ ሙሉ ቀን በአንደኛው መንገድ ሲሄድ 85 ደቂቃ ሲወስድበት በሁለተኛው መንገድ ሲሄድ ደግሞ አንድ ሰዓት ከአስር ደቂቃ ወሰደበት። ከሁለቱ መንገዶች የተሻለ እና አጭር የትኛው ነው ነው የሚለው እና አሁንም ይህም ልክ የመጀመሪያ ላይ የሰራ ነው አይነት ሂደት ነው። አንድ ሰዓት ከአስር ማለት ወደ ደቂቃ ስንቀር አንድ ደቂቃ ማለት 60 አንድ ሰዓት 60 ደቂቃ ነው። 60 ደቂቃና እና 10 ደቂቃ 90 ደቂቃ ሁለተኛው። በመጀመሪያው ግን ሲሄድ እዚህ ጋር ሰማንያ አምስት ደቂቃ። ስለዚህ 85 ደቂቃ የተሻለ ነው እና በመጀመሪያው መሄዱ አሪፍ ነው። በጣም አሪፍ ነገር ከምትማሩበት ካልኳችሁ አንዱ እዚህ ጋር ልመጣላችሁ ነው የሚገ-። አሁን ምን ይላል መሰላችሁ? የአንድ ትምህርት ቤት ተማሪ በትምህርት ቤቱ የሚቆዩት ከጧቱ 2 ሰዓት እስከ ቀኑ ስድስት ሰዓት ከሩብ ነው የሚቆዩት ይላል በጣም ጥሩ ተማሪዎቹ ለአንድ ቀን በትምህርት ቤት የሚቆዩት ለምን ያህል ጊዜ ነው ይችን ነው በቃ አሁን መቀነስ ነው እንግዲህ ለምሳሌ ሁለት ሰዓት ጀምረው ስድስት ሰዓት ይለቀቃሉ ቢሆን ስድስት ሰዓት ይለቀቃሉ ቢባል ለስንት ለምን ያክል ጊዜ ቆዩ ለአራት ሰዓት ከስድስት ሰዓት ላይ ሁለቷን ስንቀንስ አራት ሰዓት እንላለን። ነገር ግን ደቂቃና ሰዓት ሚክስ ሆነው ተቀላቅለው ሲመጡ ግን ምንድን ነው የምናደርገው? ተመልከቱ፣ መቀነስ ነው ያሁኑ እንዴት ነው የምንቀንሰው? ስድስት ሰዓት ከአስራ አምስት ድረስ ይቆያሉ። የጀመሩት ግን ስንት ሰዓት ነው? ሁለት ሰዓት ከዜሮ ዜሮ መቀነስ ማለት ነው። ከአስራ አምስት ደቂቃ ላይ ከአስራ አምስት ደቂቃ ላይ ዜሮ ዜሮ ስንቀንስ ያው ምንም ስላልተቀነሰ 15 ይሆናል ማለት ነው። እሺ ከስድስት ላይ ሁለት ስንቀንስ አራት፣ ስለዚህም አራት ሰዓት ከአስራ አምስት ይቆያሉ ምን እንላለን አሁን። ይሄ በጣም ቀላል ነው። ነገር ግን ተመልከቱ፣ አሁን የሚጨርሱት ስድስት ሰዓት ከሩብ ነው የሚጀምሩት ደግሞ ሁለት ሰዓት ከአርባ ቢሆን ከ15 ላይ አርባ መቀነስ አይቻልም። ስለዚህ አንድ ከዚህ እንበደራለን። አንድ ምን አንድ ሰዓት በደቂቃ ሲመነዘር ስንት ይሆናል? 60 ደቂቃ። ስለዚህ ይቺ 15 60 ሲጨመርባት ስንት ትሆናለች? ሰባ አምስት ትሆናለች። 15 ወደ ሰባ አምስት አደገች ማለት ነው። አሁን ከሰባ አምስት ላይ አርባ መቀነስ እንችላለን። ከሰባ አምስት ላይ አርባ መቀነስ እንችላለን። ልብ በሉ ነገር ግን ይቺ ስድስት ወደ አምስት ተቀይራለች። እንዳንረሳ ይቺ ስድስት ወደ አምስት ተቀይራለች። እናም ከሰባ አምስት ላይ አርባ ስንቀንስ አምስት ከሰባት ለራት ሰላሳ አምስት ስለዚህ ሰላሳ አምስት እንላለን። ይቺ አምስቱን አለች አደለ? ከአምስት ላይ ሁለት ሶስት። ሶስት ሰዓት ከሰላሳ አምስት ደቂቃ ይቆያሉ ማለት ነው። እና መበደር በሰዓትና በደቂቃ ይህን ይመስላል ማለት ነው። አንድ ልጨምርላችሁ፣ አንድ ልጨምርላችሁ። ለምሳሌ የሚጀምሩት ሁለት ሰዓት ከአርባ ቢሆን የሚጨርሱት ስድስት ሰዓት ቢሆን የሚጨርሱት ስንት ነው? ስድስት ሰዓት። የሚጀምሩት ሁለት ሰዓት ከአርባ አሁን ተመልከቱ። ከዜሮ ዜሮ ላይ ከዜሮ ዜሮ ላይ አርባ መቀነስ አይቻልም? እናም ምን ይሆናል? ከዚች ከስድስት ላይ አንድ እንበደራለን። አንድ ምን አንድ ሰዓት እንበደራለን። አንድ ሰዓት እናመጣትና ለዚች እንደምራታለን ወደ ምን ቀይረን ወደ ደቂቃ ቀይረን ወይንም መንዝረን በደቂቃ ሲቀየር 60 60 እና 00 60 ስለዚህ 00 ወደ 60ነት ተቀየረች። ከ60 ላይ 40 ሲቀነስ 20 ይሆናል። ልብ በሉ ይቼ ወደ አምስት ተቀይራለች። አምስት ሲቀነስ ሁለት ሦስት ይሆናል። ሦስት ሰዓት ከ20 ደቂቃ ፈጅቶባቸዋል ማለት ነው። የማጠቃለያ መልመጃ ላይ እንግዲህ እንደሚከተለው ቀርቧል። አንደኛ የሚከተሉትን ተግባራት ለማከናወን የሚወስደው ጊዜ ምድብ ግለጹ ይላል። ቁርስ ለመብላት የሚወስደው ጊዜ፣ የማራቶን ሩጫ ለማጠናቀቅ የሚወስደው ጊዜ፣ ሕፃን ልጅ ለማሳደግ የሚወስደው ጊዜ። ይህንን እንግዲህ እንደተለያየ ሁኔታ እንደተለያየ ሂደት ይኖረዋል። ለአራት አምስት ጉዳይ እሺ፣ እዚህ ጋር ስንመጣ ዘጠኝ ሰዓት ከሀያ ዜሮ ዘጠኝ ብሎ በዚህ መጽሐፍ ዜሮ ዘጠኝ ከሀያ ዘጠኝ ሰዓት ከሀያ ሲጻፍ ይህን ይመስላል። በአናሎግ ስናሳየው ዘጠኝ ሰዓት ከሀያ ማለት የሰዓት ቆጣሪዋን ዘጠኝ ላይ ማስቀመጥ ከሀያ ማለት ሰዓት ቆጣሪዋ አራት ላይ ማሳየት። እሺ፣ 7 ሰዓት ተኩል 07 ብሎ መጻፍ ተኩል ከሰላሳ፣ 7 ሰዓት ከሰላሳ። በአናሎግ 7 ሰዓት ማለት ከሰላሳ ማለት 6 ላይ ማስቀመጥ በተመሳሳይ መልኩ መጨረሻ በሚከተሉት ምድብ ውስጥ ስንት ሰከንዶች አሉ? አራት ደቂቃ ወደ ሰከንድ መቀየር። ደቂቃ አንድ ደቂቃ 60 ሰከንድ አለው። ስለዚህ አራት ደቂቃ ነሄ? አራት ደቂቃ በሰከንድ ስናበዛው፣ አንድ ደቂቃ ስንት ሰከንድ አለው? 60 ሰከንድ አለው። ስለዚህ አራት ሲባዛ አራት ሲባዛ በ60 ማለት ነው 24 240 ሰከንዶች ይሆናሉ። 3 ሰዓት። 3 ሰዓትን ለመስራት ደግሞ በመጀመሪያው ወደ ደቂቃ እንቀይራለን። 3 ሰዓት ስንት ደቂቃ ነው? አንድ ሰዓት ስልሳ ደቂቃ አይደለ? ስለዚህ 3 ሰዓት ማለት 180 ደቂቃ። በደቂቃ ስንገዘው 180። ይሄን እንደገና በስንት እናበዛዋለን? በስልሳ እናበዛለን እና ማለት ነው። ስለዚህ መቶ ሰማንያን በስልሳ ስናበዛ ስንት እናገኛለን? እሱም አብዛት ነው 1080 ማለት ነው። ስድስት ደቂቃ ከአስራ አምስት ሰከንድ ይሄ ሰከንዱ እንዳለ ይቀመጥና ደቂቃን በመጀመሪያ እንቀይራለን። ደቂቃው ስድስት ሲባዛ በ60 36 0 360 ሲደመር 15 15 ስንደምርበት 375 ሰከንድ ይሆናል። በዚህ መሰረት ማለት ነው አንድ ሰዓት ከሀያ ደቂቃ ሰዓትን በመጀመሪያ ወደ ምን እንቀይራት ወደ ደቂቃ አንድ ሰዓት ማለት ስልሳ ደቂቃ ሆነ ስልሳ ደቂቃ እንደገና በስልሳ እናበዛዋለን ማለት ወደ ሰከንድ ምን ሰከንድ ይቀረናል ሀያ ደቂቃን ሲደመር ሲደመርን በእና ሀያ ደቂቃን ደግሞ በሰከንድ ስልሳ ሲባዛ በሃያ ስድስት ጊዜ 2 12 2 0 አለን በቃ አንድ ሺህ ሁለት መቶ አንድ ሺህ ሁለት መቶ እና ሦስት ሺህ ስድስት መቶ አንድ ሺህ ሁለት መቶ እና ሦስት ሺህ ስድስት መቶ ስንደምር ዜሮ ዜሮ ዜሮ ዜሮ ዜሮ ይሄ ሁለት ስምንት አንድ እና ሦስት አራት አራት ሺህ ስምንት መቶ የሚከተሉትን ወደ ደቂቃ ለውጡ። ወደ ደቂቃ ለመቀየር ሃላይ ብንመጣ ሁለት ሰዓት ሁለት ሰዓት ስንት ደቂቃ ነው? 120 ደቂቃ። 120 እና 40 ደቂቃ 160 ደቂቃ። እሺ፣ እዚህ ጋ ስንመጣ 8 ደቂቃ ነው የሚለው። 8 ደቂቃ ከ30 ሰከንድ። እሺ ስምንት ደቂቃ ባለበት እንቆይና ስምንት ሲደመር ሰላሳ ሰከንድ ማለት ግማሽ ደቂቃ ማለት ነው። ግማሽ ማለት ደግሞ ዜሮ ነጥብ አምስት ወይም አንድ ሁለተኛ። ስለዚህ ዜሮ ነጥብ አምስት እንበለው ስምንት ሲደመር ዜሮ ነጥብ አምስት ይሄ ማለት ቁልቁል ብንደምለው ይሻላል ዜሮ እንበለውና ሲደመር ዜሮ ነጥብ አምስት ስንደምረው ስምንት ነጥብ አምስት ደቂቃ ይሆናል ማለት ነው። አምስት ሰዓት ከሀያ አምስት ደቂቃ ወደ ደቂቃ ነው አምስት ሰዓት አምስት ሰዓት አምስት ሲባዛ በስልሳ ይሄን ሰዓቱን ለመቀየር አምስት ሲባዛ በስልሳ አምስት ጊዜ ስድስት ሰላሳ 300 300 እና 25 ደቂቃ 300 325 አስር ሰዓት ከ5 55 ደቂቃ አስር ሰዓት ስንት ደቂቃ ነው? ወደ ደቂቃ አስር ሲባዛ በ60 ስንት ይሆናል? 60 600 600 እዚህ 55 ደቂቃ አለን 600 እና 55 ስንደምር 600 ሃምሳ አምስት ደቂቃ ክፍት ቦታውን ሙሉ። 680 680 ደቂቃ ዳሽ ሰዓት ከዳሽ ደቂቃ ይሆናል። አሁን ይህንን ለመስራት 680 ደቂቃ ነው የሚለው እንግዲህ ለአቅመ ሰዓት በ60 እናካፍለው። በመጀመሪያ የምትሰሩት ሁልጊዜ በ60 ማካፈል ነው እንደዚህ 680ን በ60 እናካፍለዋለን። በ60 ስናካፍለው እናካፍለው 11 ነጥብ 333 እያለ ይመጣል። 11 ሰዓት የመሆን አቅም አለው ማለት ነው። 11 ሰዓት ሆኖ ግን ስንት ደቂቃ ተረፈ የሚለውን ለማግኘት እንግዲህ 11 ነጥብ 33 አሁን 11 የምትለዋት ትጠቅመናለች። 60ን በ11 እና ብዛት አንድ ጊዜ 0 አንድ ጊዜ 0 1 ጊዜ 6 6 ሽቁልቁል ስንደምር 660 ደቂቃ ሆነ። 660 11 ሰዓቱ ነው። 660 እዚህ ግን 6መቶ 80 ነው የሚለው ሰው 20 ደቂቃ እላፊ አለ። እናም ስለዚህ 11 ሰዓት ከ20 ደቂቃ እንላለን በተመሳሳይ ልብ ብላችሁ ስሙኝ። ይኸውላችሁ ቀላል ነው በጣም ማካፈሉ ለምን እንደሚጠቅም አሁንም እዚህ ጋር ልድገምላችሁ። ለላይ አምስት ሰዓት ከሰላሳ ሁለት ይላል። አምስት ሰዓት ከሰላሳ ሁለትን በስልሳ ሳካፍል ስንት ይሆናል መሰላችሁ? ስምንት ነጥብስ ምናምን ምናምን ይላል። ተው። ስለዚህ ስምንት የምትለዋ ነው የምትጠቅመን። ስምንት ስምንት ለምን ጠቀመች መሰላችሁ? ሰዓት ሊሆን የሚችለው ስምንት ሰዓት ነው ሊሆን የሚችለው ከዚህ በላይ ለሰዓት ሊጠቅመን የሚችለው ስምንት ብቻ ነው ከዚያ ግን ስንት ደቂቃ ተረፈን 60 በ8 እናበዛዋለን እና በዛዋለን ማለት ነው 8 ጊዜ 0 0 8 ጊዜ 6 48 480 480 ደቂቃ ለሰዓት ወስደነዋል ወስደናል እዚህ ግን 8 ብለን እንጻፍ 480 ከ532 ላይ 480 ስንቀንስ ስንት ቀረን? ከአምስት መቶ ሰላሳ ሁለት ላይ 480 ስንቀንስ ሐምሳ ሁለት ቀረን ማለት ነው። ለትን 60 ብትሞላ ኖሮ ለአቅመ ሰዓት በቃ ትሆን ነበረ እና 8 ሰዓት ከሐምሳ ሁለት ደቂቃ አብለን እንሞላለን ማለት ነው። እንግዲህ አንድ ጥያቄ ሊያጭርብን የሚችለው 532ን ካለ ካልኩሌተር በ60 እንዴት ነው የምናካፍለው? እንግዲህ እሱን ያው የግድ መለማመድ ይኖርባቸዋል። 532 በ60 ሲካፈል ከዚህ ላይ ብንቆርጣ ይበቃም? ከ53 5 ላይ ብንቆርጣ ይበቃም? ስለዚህ ራሱን ሆኖ የምንሞክር እና ታዲያ እንዴት ይሻላል ስንል እንግዲህ 60ን ባይትራይ ኤንድ ኢረር ነው የምትሄዱት። ስንት ጊዜ ይደርሳል? አራት ጊዜ። አራት ጊዜ ትሞክሩት። አራት ጊዜ ስልሳ ስንት ነው? አምስት ጊዜ ስድስት እንደዚህ እያላችሁ ባይትራይ ኤንድ ኢረር መሞከር ይኖርባችኋል ማለት ነው። አንድ ሌላው ስልሳ ስልሳ እያደረጋችሁ እየደምራችሁ መሄድ ነው። ስልሳ ሲደመር ስልሳ ትንሽ አድካሚ ቢሆንም ሲደመር ስልሳ ሶስት ጊዜ ስልሳ ስንት ይሆናል? አራት ጊዜ አምስት ጊዜ ይችን አምስት መቶ አከባቢ እስከምትደርሱ እንዳልፍ ማለት ነው። እና ከዛ ይሄን ያክል ሰዓት ሆነልን እንላለን። ሐመርዋ ላይ 860 ሰከንድ ይላል። በደቂቃና በሰከንድ እንድንገልጽ ነው። ልክ እንደተለመደው 860 አ 860 በ60 እናካፍለዋለን በ60 እናካፍለው 14 ነጥብ ምናምን ምናምን ለ1 ለ14 ደቂቃ በቅቶናል ማለት ነው። አሁን 14ን በ60 እናበዛለን 14ን በ60 ስናበዛው ስንት ይመጣላችሁ? 840 ይመጣል። 160 ነው 20። ስለዚህ 20 20 ነው። ዝን ጽፋት አደለም ያ ማን እናንተ ልተውላችሁ። የሚከተሉትን አስሉ ነው የሚለው። 9 ሰዓት ከ30 ደቂቃ ሲደመር 2 ሰዓት ከ40 ደቂቃ፣ ቅድም ስላችሁ የነበረው አይነት ጉድ እዚ ላይ ይመጣል። ዘጠኝ ሰዓት ከሰላሳ ደቂቃ ሲደመር ሁለት ሰዓት ከአርባ እንደምር ይሄ ዘጠኝ ሰዓት ከሰላሳ ሲደመር ሁለት ሰዓት ከአርባ ቁርቁር ስንደምር ዜሮ ሰባት አስራ አንድ አስራ አንድ ሰዓት ከሰባ አስራ አንድ ሰዓት ከሰባ ግን ስለማይባል ስልሳዋ አንድ አንድ ሰዓት መሆን ስለምትችል ስልሳዋን እናነሳላታለን። ስልሳዋን ስናነሳት ስንት ይቀረናል? አስር ስልሳ ደቂቃዋ አንድ ሰዓት ስለሆነች ይቺ 11 ወደ 12 ትቀየርና ይቺ 60 ስለተነሳላት አስር ስትቀራለች፣ አስራ ሁለት ሰዓት ካስር ትላላችሁ ማለት ነው። አምስት ሰዓት ከ45 ደቂቃ፣ ሶስት ሰዓት ከ25 ደቂቃ አምስት ሰዓት ከአርባ አምስት ሲደመር 3 ሰዓት ከሃያ አምስት መደመር ነው 5 እና 5 0 10 0 ዜሮን እንጽፌ አንድ አለኝ 4 እና 2 6 አንድ ጋር 7 3 እና 5 8 8 ሰዓት ከ7 ልክ በተመሳሳይ አሁንም ስልሳዋን እናነሳላታለን 8 ወደ ስንት ትቀይራለች ወደ 9 ከዛ ከ10 ሰዓት ከ10 መቀነስ መጣ። ስምንት ሰዓት ከሰላሳ አምስት ደቂቃ ሲቀነስ ስድስት ሰዓት ከ25። 8 ሰዓት ከ35፣ 6 ሰዓት ከ27። ከ35 ላይ 27 ስንቀንስ ከ35 ላይ 27 ስንቀንስ 8 ወይም ዜሮ 8 ማለት እንችላለን። እሺ ከ8 ላይ 2 ከስምንት ላይ ስድስት ሁለት ሁለት ሰዓት። ገጽ ሬ08 ሰባተኛ አንድ የሕዝብ ማመላለሻ አውቶቡስ ከባህር ዳር ከንጋቱ 10 ሰዓት ከ30 ደቂቃ ተነስቶ ጉዞ ጀምሮና 7 ሰዓት ከ45 ደቂቃ አዲስ አበባ ደረሰ። አውቶቡሱ ከባህር ዳር አዲስ አበባ ለመድረስ ስንት ሰዓት ወሰደበት? 7 ሰዓት ከ45 ደርሷል። 7 ሰዓት ከ45 ቅድም ስላቀናነሳ ከንጋቱ 10 ሰዓት 10 ሰዓት ከ30 ደቂቃ ሌሊት ማለት ነው። ሌሊት ከንጋቱ 10 ሰዓት ከ30 7 ሰዓት ከ45 አሀ እቺ ሃርድ ጥያቄ ነች። መጀመሪያ 12 ሰዓት ድረስ መቁጠር ይኖርብናል ማለት ነው። 12 ሰዓት ድረስ በመጀመሪያ ስንት ሰዓት አለው? ኦኬ። ስለዚህ ማድረግ ያለብን ነገር በመጀመሪያ አስር ሰዓት ከሰላሳ እስከ እስከ 12 ያለውን እናስላ በመጀመሪያ 12 00 ድረስ ያለውን እናስላ። 12 00 ከ30 ቅድም እንዳልኳቸው እንግዲህ ከዜሮ ዜሮ ላይ 30 መቀነስ ስለማንችል ከዚህ እንድንበደር እና እቺ ወደ ስልሳ ታድጋለች ከስልሳ ላይ 30 30 እቺ አስራ ሁለት የምትለዋ ወደ አስራ አንድ ተቀይራለች። ከአስራ አንድ ላይ አስር አንድ አንድ ሰዓት ከሰላሳ በለሊቱ ክፍል ተጉዟል ማለት ነው። ልብ በሉ አንድ ሰዓት ከሰላሳ በለሊቱ ክፍል ተጉዟል። አሁን አስራ ሁለት ሰዓት ሆነ ማለት ነው። ከአስራ ሁለት ሰዓት እስከ ሰባት ሰዓት ከአርባ አምስት ያው ሰባት ሰዓት ከአርባ አምስት ማለት ነው። ሰባት ሰዓት ከአርባ አምስት እንደምራቸዋለን አምስት እሺ ሶስት እና አራት ሰባት አንድ እና ሰባት ስምንት። ስምንት ሰዓት ከሰባ አምስት ስምንት ሰዓት ከሰባ አምስት ስለማይባል ስልሳዋን እናነሳለት እና ይቺ ስምንት ወደ ዘጠኝ ታድጋለች። ከሰባ አምስት ላይ ስልሳ ሳነሳ ስንት ይቀረኛል? አስራ አምስት ዘጠኝ ሰዓት ከአስራ አምስት ደቂቃ ፈጅቶበታል ማለት ነው። ውድ ተማሪዎች እንግዲህ አሰራር የምንድን ነው ያደረኩት? ይቺ አስር ሰዓት ተኩል ሌሊቱ ክፍል ላይ ስለሆነ ከአስር ሰዓት ተኩል እስከ 12 ሰዓት ያለችዋን በመጀመሪያ አሰላሁ። አንድ ሰዓት ተኩል ፈጅቶበታል ማለት ነው። 12 ሰዓት ከነጋቱ 12 ሰዓት ለሰዓቱ ለመድረስ የአንድ አንድ ሰዓት ተኩል ጉዞ ተጉዟል። ከሌሊቱ ክፍል እሷን እንይዛለን። ከዛ ከ12 ሰዓት ጀመረና ደግሞ እስከ 7 ከ45 ድረስ ተጓዘ። 7 ሰዓት ከ45 ተጓዘ ማለት ነው። ሰባት ሰዓት ከ45 እና 1 ሰዓት ተኩል ስንደምረው ያገኘነው ውጤት ሰባት ሰዓት ከ45 እና አንድ ሰዓት ከ30 ስንደምር ይቺ 75 ሆነች። ይሄ ስምንት ሆነ። ስምንት ሰዓት ከ75 ስለማይባል ስልሳውን አንድ ሰዓት አደረኳት እና ይቺ ስምንት ወደ ዘጠኝ ያደገች ነው ያልኩት። በቃ 75 ላይ 60 ስላነሳው 15 ዘጠኝ ሰዓት ከ15 ሆነው ማለት ነው። አጠቃላይ የተጓዘው ባሱ እዚች ላይ ደግሞ እጅግ ገራሚ ጥያቄ ያለች። በነገራችን ላይ እቺን የሰባተኛዋን ጥያቄ ሰባት የምትለዋን እዚህ ጋር እንዳትረሷት በደንብ ተለማምዷት። ከዛ በመቀጠል ግን ይቺ ጥያቄ ደግሞ እንዲህ ትላለች ከአስራ ሁለት ሰዓት ማንች አልማዝ ማለት ነው ልምምድ ስታደርግ ተኩል እስከ ሁለት ሰዓት ከሀያ ደቂቃ ልምምድ አደረገች። ገንዘቤ ደግሞ ከአስራ ሁለት ሰዓት እስከ አንድ ሰዓት ከአምሳ አምስት ደቂቃ ተለማመደች እና ከሁለት ወራዎች ረጅም ልምምድ የተለማመደው ማን ነው ነው አሁን ልብ በሉ ቅድም የሆነ ጥያቄ ላይ ስንሰራ እንደዚህ ይላል ለምሳሌ ተማሪዎች ሰት ጀምረው ስድስት ሰዓት ከሩብ ላይ ቢያበቁ ምን ያክል ቆይታ ቆዩ እንደዛ ሰርተናል አይደለ እና ምንድን ያደረግ ነው ከሚጨርሱበት ላይ ሲቀነስ የጀመሩበትን ነው አሁን በዛ በተመሳሳይ እንግዲህ የምትጨርስበት አልማዝ የምትጨርሰው 2 ሰዓት ከ20 ነው 2 ሰዓት ከ20 ነው የጀመረችው 12 ሰዓት ተኩል ነው ልብ በሉ 12 ሰዓት ከ30 ብዬ ብጽፋውን እዚህ ጋር አይሆንም ማለት ነው አይሆንም እና ምንድን ነው የማደርገው 12 ሰዓት እኛ አንድ ብለን 12 ሰዓትን እንደ 00 መጨረሻ ነው። በኢትዮጵያ አቆጣጠር 12 ሰዓትን እንደ 00 ነው መቁጠር ያለብን። እንት ይልና 12 የሰዓት የቁጥር መጨረሻው ስለሆነ 12 ሲል 00 ነው የምንለው ማለት ነው። 00 ስለዚህ 12 ሰዓትን 00 ከሆነ 0 እናደርግና ከ30 ላይ 0 ከ30 ላይ ነው የጀመረችው፣ ብለን ነው የምናሰላው። ዜሮ ከ30 ላይ ጀመረች። ልብ በሉ ለምን? በኢትዮጵያ አቆጣጠር አንድ ሁለት እያን ሄደን 12 ሰዓት ላይ የቀኑን ወይም የምሽቱን ጊዜ የምንቋጭበት እንደገና አንድ የምንለው ከ12 ቀጥለን አንድ ነው የምንለው። ያ ማለት ኢንድ ፓርቱ 12 ሰዓት ነው እንጂ 12ን ጽፈን ብናቀናንስ አይመጣም። ስለዚህ በዚህ መሰረት ከዜሮ ከሀያ ላይ ከሀያ ላይ 30 መቀነስ ስለማይሆን ስለማይሆን ከዚህ ከሁለት ላይ አንድ እንበደራለን። አንድ ምን አንድ ሰዓት ወደ ደቂቃ ሲመነዘር 60 60 እና ሀያ ሰማንያ ይቺ ወደ ሰማንያ ተቀየረች። ከሰማንያ ላይ 30 50 እሺ፣ አደርግና ይቺ ወደ አንድ ተቀይራለች። ከአንድ ላይ ሲቀነስ 0 አንድ አንድ ሰዓት ከሀምሳ አልማዝ ፈጅቶባታል። አልማዝ አንድ ሰዓት አልማዝ አንድ ሰዓት ከሀምሳ ፈጅቶባታል። እሺ ገንዘቤ ደግሞ አንድ ሰዓት ከሀምሳ አምስት ድረስ ነው የቆየችው። ሰው አንድ ሰዓት ከሃምሳ አምስት ድረስ ቆይታለች። የጀመረችው አስራ ሁለት ሰዓት ላይ ነው። አስራ ሁለት ሰዓት አናቷ ላይ ዜሮ ሰዓት ከዜሮ ዜሮ ደቂቃ ማለት ነው። በቃ ሰው ስንቀንስ ከሃምሳ አምስት ላይ ዜሮ ዜሮ ሀምሳ አምስት ከአንድ ላይ ዜሮ አንድ፣ አንድ ሰዓት ከሀምሳ አምስት ገንዘቤ አንድ ሰዓት ከሀምሳ አምስት አልማዝ አንድ ሰዓት ከሀምሳ እና ረጅም ሰዓት የተለማመደችው ማነች? ረጅም ሰዓት አንድ ሰዓት ከሀምሳ አምስት ገንዘብ የነች ማለት ነው። አመሰግናለሁ። መምህር መዋመር ነኝ። በሌላ ክፍል በሌላ ሁኔታ እስከምንገናኝ ድረስ ደህና ሁኑ። ጠንክራችሁ አንብቡ። መምህር መዋመር ነኝ ከማሚ ማቲስ ስቱዲዮ። ወላጆችንም እጅግ አመሰግናለሁ። መልካም የፋይናል ፈተና ይሁንላችሁ። ቻው